ዩቱብ ሺ ለምን ተዘጋ ብላችሁ የጠየቃችሁን መልስ ከውስጥ በኩል በኮሜንት እያደረጋችሁ እየጠየቃችሁ ያላችሁ መልስ ዛሬ ይዤ መጣሁት። እስከ መጨረሻ ቪዲዮ እዩልኝ። ሰላም ሰላም ሰላም ቤተሰቦቼ ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ አሉ ዘብር መዝጌ እናንተ እንዴት ናችሁ? ደህና ናችሁ ወይ? ስራ እንዴት ነው? ጤና፣ ህይወት፣ ሁሉም ነገር ሰላም ነው? እኔ ጋር ሁሉም ሰላም ነው። ይህም መዝጌ ፈጣሪ እናንተ ጋር እንዴት ነው? እስቲ ንገሩኝ፣ ቤተሰቦች ንገሩኝ፣ ንገርኝ፣ እንዴት ነው? እስኪ ሀገር ውስጥ ወይም ከሀገሮችም የምትኖሩት ቤተሰቦቼ ሁላችሁ የመዳም ቅመም የሆናችሁ ሁላችሁም እንዴት ናቸው? እኔ ያሉ እግዚአብሔር ይመስገን ቤተሰቦቼ። ዛሬ ዛሬ ዛሬ ዛሬ ቤተሰቦቼ ተጠቃሚ ነው ብዬ እ የመጣሁት ጥያቄ ነው የተጠየቅኩት ጥያቄ ስለሆነ ግዴታ መመለስ አለብኝ ቤተሰቦቼ። ለዛ ነው እኮ በአዲስ ባይ ደሞ በዚህ መልክ ቪዲዮ የመጣሁት ማለት እሱ ምንድን ነው ልትዩ ትችላላችሁ ቤተሰቦቼ እሱ ምንድን ነው ኮሜንት ላይ የጻፋችን ጥያቄ አለ። እሱን ጥያቄ ለመመለስ ይሄ ደግሞ ደግሞ ለሁሉም ሰው ጥቅም አለ ብዬ ያመጣው ነገር ስለሆነ እስከ መጨረሻ ቪዲዮ ተከታተሉልኝ ቤተሰቦቼ፣ ትጠቀማላችሁ። እሺ ቤተሰቦቼ፣ እና ጥያቄ ምንድን ነው ትችላለች። እሱ ጥያቄ የመጀመሪያ ዩቲዩብ እሽ፣ ለምንድን ነው የተዘጋው? እስቲ ለእኛው ንገሪኝ ትምህርት ሊሁንልን የተባለችው ብዙ ነገሮች አሉ ልጆች ማለት ነው። እና ለነሱ ነው በኮሜንት ምክንያት ነው ይዤ የመጣሁት። እናንተን ደግሞ በዛ በኩል ትጠቀማላችሁ። እኔ ያጋጠመኝ እናንተ እንዳያጋጥም ለምንድን ነው መጀመሪያ ቪዲዮ ስትለቂ፣ ዩቱብ የተዘጋብኝ ሰብስክራይብ አድርጉኝ ምናምን ብለሽ ነበር። ዩቱብሽ ለምንድን ነው የተዘጋ? ምክንያቱ ምንድን ነው? እስቲ ለኛም ንገሪኝ ብሎ የተጠየኩ ጥያቄ ስለሆነ ለእነሱ ነው የሚመለስም፣ እናንተም በዛ ትዩ ትችላላች ብዬ አሳቤ ነው። መጀመሪያ የኔ ዩቱብ የተዘጋ ምክንያቱ? እኔ ላይፍ እየቀረስኩ ነበረ። ድንገት ሆነ። ከስንት በስት ሰዓት ሁለት ሰዓት በላይ ነው ላይፍ እየቀረስኩት ማለት ነው። ከዚያ ደግሞ ድንገት ሆነ። ቤተሰቦቼ ታቃለችው የመዳም ቤት የምትኖሩት ልጆች ማለት ነው። በስራ ምክንያት ነው ቤተሰቦቼ፣ ስልኩ እንዲሁ እስከሚወላልኝ ድረስ ብዬ ስልኩን አስቀምጬ ነው ያርክት እንዲሁ ማለት ነው። ፎቶ ላይ ምናምን ነገር ያደረግኩት ነገር ኖርማል ካሜራ፣ የውስጥ ካሜራ ነው ላይፍ ሲቀርጽ ማለት ነው። ከዛ በኋላ እንዲሁ ነው አስቀምጬ የወጣት ክፍሌ። ከዛ በኋላ ሲወጣ ደግሞ ድንገት ሆኖ እኔ ልጆች ክፍሌ ይገባሉ ብዬ መቼም ተስፋ አላደረግኩ። እንደዛ አይነት ደግሞ ይፈጠራል ብዬ ያሰብኩት ነገር የለም ቤተሰቦች። ለዛ ምክንያት ነው ልጆችን ላይፌ እየቀርስኩ ያለው ቪዲዮ ውስጥ ይገቡብኝ። ለምንድ ነው እንደዛ የሆነ ልትዩ ትችላለች። በምሳሌ እኛ ላይፍ ስንገባ ማለት ነው፣ ቤተሰቦች፣ ላይፍ ስንገባ ሁለት ጥያቄ አለ። ላይፍ ጎ ላይፍ የምትዩ ሳንነካ ሁለት ጥያቄ ሁለት ጥያቄ ያመጣልናል። እሱ ምንድን ነው የልጆች ነው ወይስ የታላቅ ሰው ያዋቂ ነው ብሎ ጥያቄ ሁለት ጥያቄ ያቀርባል። እኔ ሞ የመረጥኩት እኔ ታላቅ አለ ያዋቅ ስለሆን ያዋቅ ነው ብዬ ሁለተኛ ላይ ያሉ ነው ሙልቼ ን ላይቭ የገባሁት። ለዛ ነው ምክንያቱ። ለዛ ነው፣ እሺ ቤተሰቦቼ፣ ለዛ ምክንያቱ ነው። ለምንድን ነው? ልጆች ስለገቡ ወዳ ነው፣ እኔ እንጃ ወዳ ነው። ከላይቭ አስወጣኝ ማለት ነው። እኔ ሲያስወጣኝ እንደዛ አይነት ይፈጠራል ብዬ አላሰብኩም። መቼም እንደዛ አይነት ይሆናል ብዬ አለ የሰማሁትም ነገር የለም ቤተሰቦቼ። በጭራሽ እንደዛ አይነት ይሆናል ይፈጸምብኛል ብዬ በጭራሽ አላሰብኩት። ለዛ ስለሆነ ነው ምክንያቱ ልጆች ስለገቡ ልዩ ላይፍ ስል ልጆች ገቡኝ ለዛ ምክንያቱ የመጀመሪያ ዩቱብ የተዘጋብኝ ቤተሰቦች ምክንያቱ ይሄ ነው ገባችኋል ከዛ በኋላ ያ የሰራሽው ኃጢአት ካላስተካከልሽ ይዘጋብሻል ይሄ ከአስራ አራት ቀን በኋላ ብሎ የሚሰጁን ላክልኝ ማለት ነው ሜሴጁ ሲልክልኝ ደግሞ እኔ ያጠፋሁት፣ ከዛ በኋላ ይህን ቶሎ አላስተዋልኩት፣ ወዳ ነው በቃ ትንሽ ቆይቼ አስተዋልኩት። ምን አጠፍቼ ነው ምናምን አላ አሰብኩት። ለዛ ጊዜ ልጆች ስለገቡብኝ አውቄ፣ ለዛ ሀ ለዛ ነው እንዲህ ቪዲዮ ወዳ ሰው ጋ አይደርስም ያለኝ። በቃ ምክንያቱ ይሄ ይሆናል ብዬ ቪዲዮ ዲሌት አድርጌ ነበር። አሁንም ዲሆን ሜሴጅ ይልክልኛል ማለት ባኢሜይል ማለት ነው። ሲልክልኝ በቃ የሆነ ያለ በቃ እንዳስተካከለ ነገር ይመስለኛል የጾፌ ነው የመጣልኝ። ከዛ በኋላ 14 ቀን በቃ ያጠፋሁት ቅጣት ይመስለኛል። ለዛ ሁኔ በቃ ከቀጣኝ በኋላ ይመለስልኛል ብዬ ተስፋ አድርጌ ነበር ቤተሰቦቼ። እስከ 14 ቀን በኋላ ይመለስልኛል ዩቲዩብ ብዬ ዩቲዩብ በማንኛውም በጭራሽ አልጠፈም በዛ ጊዜ በጭራሽ በዛ ጊዜ በጭራሽ አልጠፋ። ላይፍ ቦታ ብቻ ነው የተዘጋብኝ እንጂ በጭራሽ ዩቲዩብ በጭራሽ አልዘጋል። ዩቲዩብ ይሰራል። ላይፍ ቦታ ብቻ እንዳይገባ ነው የከለከለኝ ለ አስራ አራት ቀን ለአስራ አራት ቀን ማለት ነው። ያስገባቸው ቤተሰብ። ከዛ በኋላ እኔ ከ14 ቀን በኋላ ይከፍትልኛል ብዬ ተስፋ አድርጌ ነበር፣ እኔ ይከፍትልኛል ብዬ ተስፋ አድርጌ ነበር። ከዛ በኋላ አንድ ቀን እንደዛ ይቀርሻል፣ እንደዛ ይቀርሻል ቀኑ እያለ እየወረደ እየወረደ ይመጣል። ከዛ በኋላ 14 ቀን ሲጨርስ፣ በ14 ቀን እንዳለ ዩቱብ በቃ ጭራሽ ማለት ነው እና ጭራሽ ጭራሽ ነው ማያጠፋብኝ ዩቱብ በጭራሽ እኔ ለዛ ጊዜ ደነገጥኩ። ምን ሆኖ ነው ብዬ በቃ አለ አይደለ እኔ በቃ ዛሬ ዩቲዩብ በቃ ላይፍ ተከፍቶልኝ በቃ ላይፍ ይገባሉ ብዬ ተስፋ ስለነበረ እንዴት እንደዛ ሆነ፣ ምን ሆኖ ነው በቃ ይሆናል። ጥያቄ የሚሆንባቸው እንደዛ ጥያቄ ሆኖብኝ ነበረ። በጭራሽ ዩቲዩብ በቃ እንዳድስ፣ ይሄ ምንድነው አዲስ አበባ ብ ምናም ብሎ አለ አይደለ፣ ነው ያደረገኝ ማለት ነው። ከዛ በኋላ ምን ሆኖ ነው ብዬ ብዬ እንደገና የከፈቱት ፓስፖርት አለ ፓስፖርት አዎ ኤሚሊ ራሱ ያመጣል። ከዛ በኋላ ፓስፖርት ያስገብ ብሎ ሺ ያመጣል ማለቱ ነው። ከዛ በኋላ ፓስፖርት ያስገብ በቃ ካያረጥ ቀን ካላስተካከለች እንድምዘጋ ያለ ሹበት ያለ ከዚህ በፊት የለቀኩትን ቪዲዮ ፎቶ እንድምታጪ ምናምን ነገር ነው ጽሑፉ ማለት ነው። ወይኔ ወይኔ ወይኔ ወይኔ ወይኔ አላ ይሁን ለፍታችሁ ለፍታችሁ በከንቱ ሲቀር፣ አላ ቤተሰቦች፣ ያናድዳል። በዛ ጊዜ ማውጣት ተናድርኩ፣ ምን ሆነ? እንዴት ነው ማስተካከል ያለብኝ? ይሄ ከዛ በኋላ ኩሩም ሁጭ ጎግል ውስጥ ገብተሽ አስተካክል ስለሚለኝ አላ። አሁን በምሳሌ ብዙ ቋንቋ የሆነ እንግሊዘኛ ቋንቋ ብዙ በደንብ ብትችሉ ትረዱ ነበር። አላ እሱ የሚሩዶ እንዴት ማስተካከል እንዳለብን ማለት ነው። እንግሊዘኛ ብቻ ላስተካክል ነበር ቢሆን ማለት ነው ባይሆን እኔ አላውቅም እንጂ እና ላስተካክል ነበር ቤተሰቦቼ እኔ በጭራሽ ደግሞ እንግሊዘኛ ከጌት ለአምጣ፣ ቤተሰቦቼ ከጌት ለአምጣ። እስቲ ንገሩኝ ንገሩኝ። እንደዛ ይላችኋል አልዶ ከሀያ ዘጠኝ ቀን በኋላ ካላስተካከልሽ እንዳለ ፎቶሽ ወይስ የለቀሽ ቪዲዮ ታጫለች። እሽ ሞከርኩት በዚህ ሞከርኩት በዚህ ሞከርኩት ቤተሰቦቼ እምቢ አለኝ። እና በዛ ምክንያት ነው ቤተሰቦቼ ዩቲዩብ ተዘጋብኝ። የጠየቃችሁን ጥያቄ ይሄ መልስ ይሆናል ብዬ ተስፋ አድርጋለሁ። እናንተ ደሞ እንደዛ አይነት እንዳጋጥማችሁ በዚህ ስራት ቤተሰቦቼ በዚህ ስራት አድርጉ እሺ። ስራት ያስፈልጋል፣ ጥንቃቄ ያስፈልጋል። እኔ እንደዛ አሁን በምሳሌ ይሄ ስለተዘጋብኝ ብዬ አልቆረጥኩት አሁን ሌላ ጀምራለሁ ግን ደግሞ ከዛ በኋላ ጥንቃቄ ላድርግ እናንተን ደግሞ ጥንቃቄ አድርጉ እሺ ቤተሰቦቼ ጥንቃቄ ግዴታ ቤተሰቦቼ ጥንቃቄ ያስፈልጋል ቤተሰቦቼ እሺ ቺ ቤተሰቦቼ ወዳችኋለሁ ማለቴ ጥያቄ ይሄ ነው ቤተሰቦቼ አበራታቱን እስከ መጨረሻ ቪዲዮ ተከታተሉልኝ እኔ ደካማ

እግዚአብሔር ይመስገን ለማንኛውም ሁሉም ነው የሚፈጠረው ለበጎ ስለሆነ እግዚአብሔር ወልድ በጎ ነገር ይቀይርልን መልካም ቆይታ ቤተሰቦችን